በጣም ነገር ይናፈቀኝ ብትል እኛ በዚህ ቤት ከሆነ በጣም አመሰገዳቸዋለሁ። እንግዲህ እንዳያችሁት ነው ቤተሰቦቼ የሰፍሬ ያዘ ያለው። ከዚህ በኋላም ደግሞ ጥሩ የሆነ ጊዜ ይኖረኛል ብዬ አስባለሁ። መብሩክ መብሩክ መብሩክ ብለናል። እንግዲህ ዛሬ ሀብታሙ በዛሬው እለት ማለት ነው ከውጭ ፍቅረኛው መታ። እንግዲህ ሰርፕራይዝ አድርጋዋለች። ያው ብዙዎቻችሁ ደስታውን ያያችሁ ትኖራላችሁ እና እኔ በእውነት ለመናገር በጣም ነው ደስ ያለ ስላችሁ በቃ የሰው ደስታ ያስደስታል። እና ያው ያለ ነው ሰው ይዋደዳል፣ ይፋቀራል፣ ይጣላል፣ ይለያያል፣ ይገናኛል። ስለዚህ ሀብታሙ ደግሞ በዛሬው እለት ከአዲስ ፍቅረኛው ጋር መጥቶ ከአንደበቱ የሰማችሁት ቃላትና እንግዲህ አክቱን ው ማየት ትችላላችሁ ማለት ነው። ሰላምና ሰላም፣ ሰላም ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦች፣ ጓደኞቼ በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ የተረፈ ይበልል። ውድ ሀገር ልጆች ይህን ቪዲዮ ላይ ቪዲዮውን እንግዲህ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ነው። አበረታቸው ወዶችዬ፣ በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። ከምንሰማውና ከምናየው ነገር ይገስጽልን። እውነት በጣም ከባድ ሁኔታ ነው። ሀገራችን እየታየና እየተሰማ ያለውን ነገር እንግዲህ ሌላ ምን እንላለን? ሰላም ያወርድልን ብቻ ነው የምንለው። እንግዲህ ሀብታሙ ዛሬ ከውጭ ፍቅረኛው መጣ ሰፕራይዝ ስታደርገው ቪዲዮ አይተናል ማለት ነው በጣም ነው ደስ የሚለው እውነት ለመናገር ለምን ሰው እንደተከፋ መቅረት የለበትም መደሰት አለበት የሰው ደስታ ደግሞ የሚያስደስታችሁ እየገባችሁ የእሱን ቻናል እንግዲህ ያው ሰብስክራይብ ማድረግ ነው የሚጠበቅብን ሰብስክራይብ ነው ሰብስክራይብ በምናደርግበት ሰዓት ሞኔታይዝ ይሆናል። ከዛ መታወቂያ ሲመጣ ደግሞ እሱን ስናይለት ዶላር ይቆጥርለታል። እና በዚህ በዚህ እኛ ብንጠቅመው መልካም ነው። ከስብራቱ ወደ ቢጠገን እላችኋለሁ። መልካምነት መስራት ለራስ ነው። እና መልካም ይሁን ነው የምላችሁ ውዶችዬ። ስለዚህ ያው ብዙዎቹ እንግዲህ የድሮ ፍቅረኛውን እየፖሰቱ የተለያየ ነገር እያደረጉ ይገኛሉ። ግን ሀብታሙ እውነት ለመናገር ከደስታውና ፍቅሩን እያጣጣመ ይገኛል። የኔ ውድ እንኳን ደስ አለህ! በእውነት እውነት ለመናገር እንኳን ደስ አለህ! ደስታው ደስታችን ነው። ወንድማችን እንኳ እንደተሰበረ አልቀረም። እና በቃ ይህ ነው ያለው ነገር። ለማንኛውም እኔ በጣም ደስ ብሎ ያል እግዚአብሔር ይመስገን። ቪዲዮ ግን እስከ መጨረሻው እያያችሁ ላይክና ሸር ሰብስክራይብ አድርጉ፣ አበረታቱ። እረተው ረተው ግን ማርያምን፣ ምን ችግር አለው ሰብስክራይብ ብታደርጉ አይከፈልበት፣ ስልካችሁን የሚይዘው አደል እንዴ? እና ሰብስክራይብ አድርጉ። ታብ ታብ ታብ አድርጉ፣ ተው። በተረፈ ሰላም ለሀገራችን ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ እያልኩ ከወዲሁ ሰናበታችኋለሁ ውዶቼ።